እስከሚከፈትለት ድረስ ትወጣለች ነፍሱ። ሰሂ ሐዲስ፣ አሕመድ እና አቡ ዳውድ እንደዘገቡት። ሁለተኛው ደግሞ ከዚያም ነፍሱ በበርዘኽ ሁኔታ ወደ መቃብር ወደ ስጋ ትመለሳለች። በዚህ መሀል ላይ ደግሞ የሆነ ጥያቄ ጠይቄ ነበረ፣ ይኸው እዚሁ አለ። ይመልሱ ክርስቲያን ግን ክፉ ነህ። አንብበኸው ነበር እንዲያጠርራውን

አንብበው በደንብ ወይን ቁራን ወይን እያን ቃል በቃል አንብበው፣ ወይንም እንስማ። እሺ መጀመሪያ በጥሩምባ ውስጥ የሚቆዩት ሩሆች ምንድን ናቸው ይላል። አንዳንድ ሰዎች እንደሚያስቡት የብዙዎቻችን ሩሆች ሂዶ በሱራፌል ጥሩምባ ውስጥ እንደሚከማቹ ያስባል። እስቲያዳደ ለነፍሰ ፍሱ የመጨረሻው ቀን ላይ ዝግጁ ሆኖ እንደሚነፋ ማለት ነው ነፍቶ ለሁሉም ሰው ሁ መልሰውለት፣ ለቅያማ ቀን ዝግጁ እንደሚሆን ብሎ ያስባል። መጀመሪያው ላ ዩጅድ ሐዲስ ሰሒህ ይላል። የሚል ሐዲስ ባይኖርም ኢብን፣ እያነበብከ ያለው ምናልባት የሚል ጽሁፍ ነው እያነበብከ ያለው እራሱ ተረድተው ከሆነ ብሎ ያስባሉ ምናምን ነገር ማለት ኢብን፣ እርግጠኛ ያልሆኑ ሰዎች የጻፉ ጣቶች ጥያቄ ትጋ ነው። ስለዚህ ሬሳህ እንደዛ ቢጨፈለቅ ምን ቢል እንዴት ነው ሊሰማህ የሚችለው? ነው ይሄ የሚደረገው የት ነው መቃብሩ? እዚህ ምድር ላይ ያለ ያ። ኦኬ ኦኬ። አሁን ጥያቄ እዛ ሩህ ከተወሰደ በኋላ እንዴት እዛ መመለስ የቻለ ነው የሚል ነገር ነው ወይስ ምንድን ነው ነው? አይደለም ሬሳ እንደዚህ ስለተጨፍልቆ እንዴት አይነት ህመም ነው የሚሰማህ? ምን አይነት ህመም ነው የሚሰማህ? ባዶ ሬሳ ቀፎ ከሆነ በቃ ቀፎህ ለምሳሌ ንቦቹ ከቀፎ እስከወጡ በኋላ ቀፎ ባዶ ነው በቃ ማር ሊኖረው አይችልም ንቦቹ በሌሉበት ላይ ነፍስ ከወጣይ በኋላ ያ ይህ ስጋ አፈር ይሆናል ወደ አፈርነት ይቀየራል የጊዜ ጉዳይ ነው እንጂ ይበሰብሳል ያ አፈር የሆነ ነገር የሆነ ግድግዳው መጥቶ ወይም ድንጋይ ብጭንበት አፈሩ አፈሩን እንዴት ያመዋል ወይም ደግሞ አፈሩ አፈሩን ይከብደዋል እያልከኝ ነው ወይ ጨርሰሃል ያ ቀጥል አዳምጠ ንሽ ተራ ብናርቅ ተዋሪክ ነው። አሁን ያልከው ነገር ሩህ ትወሰዳለች። ሩህ እንደተወሰደች እሱ መቃብር ሲገባ ይመደሳል ዩስአል ከጥይሄ ጀናዛው ወደ መቃብር ከገባ በኋላ ጥያቄ ይቀርብለታል። መን ረቡከ ወመን ነቢዩከ የሚል ጥያቄ ሩህ ከተመለሰበት በኋላ ነው። ቀድሙን ቀድሙን ትላለች። መጀመሪያ ሩህ ማለት ነው። ከዛን ከተቀበረ በኋላ ይንቀሳቀሳል፣ ሩህ ይመለስበታል። ስለዚህ ጀናዛ ከሞተ በኋላ ሩህ ስለሚመለስ ከሩህ ጋር ነው እንጂ ስሜት አለው አንተ እንዳልከው ይመለስበታል። ስለዚህ የሚሞቱ ሰዎች ነፍሳቸው ወደ መቃብራቸው ትመለሳለች እያልከኝ ነው? ታዲያ ሄያው ናቸው ሙታን አይደሉማ። ምንስ አንተ እያልከኝ ያለኸው ቦታ ቀየሩ እንጂ እዛ ውስጥም

ቡካሪ ሶስት አሁን፣ ማማይ ቀደም ብላለች፣ መላእክት ሴጣን አያፍርም መላእክ ያፍራል ብላ ከድጃ የተናገረችበት ቦታ አሳየን። ቡካሪ ሶስት ላይ የሷና የሱ ንግግር የሚጀምረው ከቨርሚ ከቨርሚ ከሚለው ጀምረሽ ነው። እሺ፣ ከላይ ጀምረሽ ሽ እንዳልታነብም። እሺ እሺ፣ ቦታው ከየት ጀምሮ ይነበብልሽ ጠቁመን፣ ሙሉን ታንብ እስቲ ሙሉ አይነበብም። ወንድማችን፣ ምንም በማታውቀው ነገር ከሆነ ሰዓት እያቃጠልክ ያለው በቃ እንሸኛለን። ሰዓት አናቃጥልም። ቆይ ማዳመጥ ቆይ፣ አታዳምጡ ተብሏል። ዝም በለው። ዘጠና ስድስት የውልሽ ከእሱ ትንሽ ዝቅ ቁጥሩ ይተሻላል። ቁጥሩ ከዛ የውልሽ ከቨር የሚከቨር ከሚል ከሚለው ጀምሮ መጣ። ከዛ ቨርድ ም ቴል ስ ር ይላል፣ ተሸፈነ። ከዛ በኋላ ው ይቀጥላል፣ እንዳለ ከድጃ ሪፕላይድ ብሎ፣ ብላ ያለችውን ነገር ይናገራል። እሷ ተናገረች አለ ያለው። ስለዚህ ከድጃ ሪፕላይድ፣ እሷ ሪፕላይድ ያደረገችውን ነገር እዚህ ጋር ነው የጻፈው። ኔቨር ባይ አላህ ነው የሚለው። ስለዚህ እዚህ ላይ ስማ አንብቡ ። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ልባቸው ልባቸው እንደተንቀጠቀጠ ወደ ኸዲጃ መጡ እና ሸፍኑኝ ሸፍኑኝ ኸዲጃ እንዲያለ ሸፍኑኝ ሸፍኑኝ ሲሉ ለሌላ ጊዜ አትታበይ። የእኛውን በትህትና እናወራለን። ለሌላ ጊዜ ግን አትታበይ። በትዕቢት የገባ ሰው ሁሉ የሚዋርዳል። የኛ አምላክ እውነተኛው አምላክ ትዕቢተኞችን ያዋርዳል። እሺ ምን መሰለ ወንድማችን፣ ቅድም ስማኝ፣ ቅድም ያልከው ምን ነበረ? እማማዬም እንዳለች ከድጃ ከዲጃ መላእክ ያፍራሉ ሴጣን አያፍርም ብላ የተናገረችበትን አመጣለሁ ብለህ ነበር ማስረጃ። በየእሾ ቅጣ እያልክ ብዙ ነገር ስታወራ ነበር። ኦኬ ብዙ ነገር ስታወራ የነበረው አሁን ግን ቡካሪ ሶስት ላይ ማምጠት የከፈትከው ነገር አይገናኝም። ወደ ወራቃ እንደሄደች ምናምን ነገር ነው የሚናገረውና እሱ ማስረጃ የለ በቃ ማስረጃ ከሌለ እኛ ሰዓት አናቃጥልም። አንድ ሺ ለመቶ ሰው ይዘን ከአንተ ጋር ሰዓት አናቃጥልም። ሁለተኛ ጥያቄ ነው የምጠይቀው። ተረጋጋ አንዴ ተረጋጋ፣ ሚል ተረጋጋ። መጀመሪያ እስኪ ጆሮ የሰጠህ እኮ ለማዳመጥ አይደለ እንዴ? ውረድ ውረድ፣ ሰዓት አታቃጠል። ማማይ እንደዚህ አይነት ሰው 1200 አስቀምጦ ዝም ብሎ እንደው ሲያዳርቅ የሚሰማው ሰው በስርዓት የሚያስተውለው ነገር ስላለ ወደሚቀጥለው ሰው እንሂድ በቃ ተቀበሉ ጥያቄውንም አልሰማም እንጂ ከዚህ ካብዱል ካብዱል አዚዝ ጋር የጀመራችሁት ነገር ነበረ የተጠየቀው ጥያቄ ሌላ የተጠየቀው ጥያቄ ምንድነው መላእክት ያፍራሉ ሰይጣን ግን አያፍርም የሚል ሀዲሱ ላይ አለ ዋሽታችኋል አለ ኦኬ ሺህ የሚለውን አውጣለን አለ ይሄው ልናወጣለት ስንል እኔ እራሴ ያመጣለው መረጃ አለ ኦኬ ሄዶ ሊያመጣ ነው ብለን ስንጠብቀው ተመልሻለሁ። እሺ አልዱድ የሚል አላህ ስም የለም ብለሃል እ አረብሻችሁ ማለት ነው። አረብሻችሁ ነው በቃ እሺ፣ ይሄ ምን ይላል? ምን ይላል እዚህ ጋር? ማለትን ማለት ነው። አይታየም የሆነ ፀጉር እሺ ያታል። ምኑን ነው የምታሳየው? ቁጥር 48ኛው ላይ ምን ይላል? አልወዱድ እ በፍጡራን ዘንድ የሚወደድ የሚወደድ በፍጡራን ዘንድ የሚወደድ የሚወደድ። አዎ የሚወደድ

እሱ ያለው አንዱ ምንድን የሚወደድ የሚወደድና እሱ ያለው እንደዚህ አይደለም፣ የሚወደድ አይደለም ያለው። ወንድማችን አሁን ስማኝ ከጀርባ ያለው ችግር የለውም። አብዱላዚዝ እናሳያለን። ወንድማችን አሁን ኔ ጥያቄ

አሁን ወደ ኢየሱስ መጣት መለኮት ላይ እናወራልከኝ፣ እኮ ስለ አላህ እየጠየቁ ነው። አላህ ሁሉ ነው ደግሞ። አይሻ ጅብሪልን አየች አላየችም? ምን ያደርጋል? ቆይ መገለጡ መገለጡ ነው ስለምናምን ማስረጃ አይዘብታ። አንድ ነው። አንዴ እሺ፣ እኔም ጥያቄ አለኝ። አላህ ሁሉን ወዳጅ ነው። የአላህ ሁሉን ወዳጅነት ባህሪው ለዘላለም አብሮት የነበረ ነው። እሱ ሁሌም አብሮት የነበረ ነው። ሁሌ አብሮት የነበረ ባህሪው ነው። ይሄ ባህሪው ነው ነው ወይስ አይደለም? ጥያቄ። ሁሌም አብሮት አላህ በነበረ ሰዓት ሁሌም አብሮት የነበረ ባህሪው ነው። እኔ አሁን ይሄ እኔ ይሄ ያለ ማስረጃ ልናገር እንገባለሁ። እንደ ጥያቄ እኮ እየጠየኩ ነው። ዝም በል ፕሮቴስታንቶች። በቃ ቀጥል፣ ጥያቄን ቀጥል። እሺ ይሄ ባህሪው ሁሌም አብሮት የነበረ ነው። አሁን ጥያቄ ይሄ ነው የሱር ነው በለኝ። ወደ ዋናው ጥያቄ ሄዳለሁ እኮ ያው አንዳንድ ጥያቄ ይሄ ጥያቄ ይሄ ነው የት ቤት የመጣ ምስሉ? እንደዚህ የምትቀብጠው ወንድማችን ረጋ በል እንጂ ፓፓ ወጣት ለወጣት ረጋ ባለ ነው አላ ይሄ ባህሪ ሁሌ አብሮት የነበረ ነው፣ አብሮት የነበረ ነው። የሱር ነው። እሺ በጌታ ፍቅር ወደ ከአባ ተልካል። እሺ ማማይ በቃ አለው። እኔ ጀስት ኮኔክት አድርጌ እንትን እላለሁ። በቃ እራት ልበላ እወጣ ነው ሰዓቱን አንቺ ሳይሆን ሦስት ሰዓት ሆኗል። እዚህ ደቅ ብዬሽ አንቺ ከእኔ ጋር ታወራለህ ከመውጣትህ በፊት አቤት አቤት፣ ከኔ ጋር ታወራለህ ከመውጣት በፊት ራስ አልበላ ላውራ። እሺ ችግር የለውም የትኛው? እዚህ ይኸው፣ የአሁኑ ጥያቄ ላይ እናውራ። የቤቱ ርዕስ ላይ እኮ ስለ ወዱድ እያወራህ ነበር አይደል? አይ ችግር የለውም ወደሱ እንመጣለን። አሁን ደግሞ ርዕሱን የቤቱ ርዕስ ቀየርኩትና እኔ እኛ ከየቤት ወንድማት ለጆን አልተዋወቅንም መሰለኝ። እየገባችሁ ቤታችሁ የሚመስላችሁ ነገር አለ። ተረጋጋ ፓፓ እኛ በፈለግነው ርዕስ የለጠፍነው ርዕስ አለ። ወደዛ አመጣላለሁ። ችግር የለውም። ረጋ ብልና አሁን ማይክ፣ አሁን እየተወራ ስለነበረው እንቀጥል። አሁን ማይክን ሆን አድርግና ስማኝ። ኦኬ፣ ስማኝ። ከዲጃ መላክና ሴጣን መለየት ጣዖት አምላኪ ከነበረች በዛ ሰዓት እንዴት አወቀች? ከዲጃ ብታውቀው ባታውቀው ምንድን ነው ልዩነቱ? ከዲጃ አይደለች ኮንፊርም ያደረገችለት መጀመሪያ ኸዲጃ ኮንፊርም ብታደርግ ባታደርግ ምንድን ነው ልዩነቱ? መሐመድ ራሱ ከአንዴ ነቢ ሙሐመድ ነቢይ ለመሆኑ ኸዲጃ ማጽደጓ መስፈርት ነው? የተገለጠለት አካል ሴጣን ነው ብዬ ነው ማም ነው እኮ ወደሱ፣ ሴጣን ነው አይደለም ወደሚለው እንመጣለን። የተገለጠለት አካል ሴጣን ከሆነ ነብይነቱ ሴጣን ነው ወይንስ አይደለም ወደሚለው እንመጣለን። እሷ ኮንፊርም አልጋለታለች አላረገችም? የኔ ጥያቄ ስማኛ፣ እንዴ አንዴ ከዲጃ ንርወንድማቸ አቀዋለሁ። ከዲጃ ኮንፊርም ማድረጓ አለማድረጓ የነቢ መሐመድ ነብይነት ላይ ተጽዕኖ አያሳደርም። በመጀመሪያ እንዴት እንደሚያሳድር እንበል፣ ሰው የሚባል እስቲ ቆይ ተጫጫ ኔ ቤት ውስጥ እንዳለ አትርሳ። በመጀመሪያ እኔ ኔ ልታዘኛት ሞክር ብራዘር፣ እየተጠየቅ ያለው ጋዲ ከምን አንጻር እንደጠየቅ ከአንቺ ጋር እንቀጥል። ጥያቄውን አስተውለህ መልስ። ባልተጠየቀው ነገር ላይ አትፈንጥዝ ነው እየተባልክ ያለህ። አሁን እየጠየቅ ያለው ምንድን ነው? እኔ ከዲጃ ለሙሐመድ የተገለጠው ሰይጣን ነው ብዬ ስለማመ፣ ምክንያቱም በሄራ ዋሻ ውስጥ ማንነቱን ስላልነገረው ለሙሐመድ፣ ያ ማንነቱን ለማረጋገጥ የከዲጃ ምስክርነት ነበረ የታየው ነው። ስለዚህ በዚህ ቀጥል ያልተጠየቀው ጥያቄ ላይ መልስ ለመስጠት አትሞክር። ቀጥሉ ገ አሁን ወንድማችን ቶፒክ ሺፍት እንዳታደረግ ምንድን ነው የተባለው? እየተነሳውም ያለው ሀሳብ ምንድን ነው? የእሷ ኮንፊርም ማድረግ ምን ያደረጋል አያደረገ የሚለው እሱ ራሱን ችሎ ሌላ ሰፊ ቶፒክ ነው። የማንበር ነብይነት ላይ ምናምን የሚለው እሱ ራሱን ችሎ ሌላ ቶፒክ ነው። አሁን የእኔ ጥያቄ ከዲጃ በጊዜው ኮንፊርም አድርገኝ በቃ የእሷ ወር ነው እያልን እናውራ። ከዲጃ በጊዜው ጣዖት አምላኪ ነበረች አይደል? እሺ ብትኖር ነው ምንድን ነው ኖ መልስ እንተባልከው ወንድማችን፣ ጊዜያችንን እየፈጀ ነው። እና አሁን የሚጠይቀን ጥያቄዎች የሶር ነው ብለህ ትመልሳለህ ማለት ነው። ቢሆንስ ባይሆንስ፣ ቢገባስ ባይገባስ፣ አይደለም። አዎ፣ ነበረች አይ፣ አልነበረችም የሚለውን የምትመልስልን ይሆናል ማለት ነው። ቀጥል፣ ጋድ አዎ፣ እንደዛ እናድርግ። ወንድማችን ኤልያስ ቅድም እንደ አዲስ ነገር ወደዛው ከደጃጃ በጊዜ ጣውታ አምላኪ ነበረች አልነበረችም? ኤልያስ አዎ ይሻላል፣ ባይዘው ይሻላል። ወንድማችን ይሻላል። አዎ መውጣቱ ወደ ካባ እራስ እራሱን ሄደው ባይዘው፣ እኔ አልለቀሁትም ጌታ ምስክሬ ነው ምላችሁ እንዴ ሴጣን ቢገለጥለት ለውጥ አያመጣም፣ ነቢይነቱ ላይ ይለኛል። እንዴ ያ እንዴ ባይ ዘ ዌይ ማማ ወዴት እንደሚያመራ ገብተሽ ገብተሽ አለ። ኦፍ ኮርስ ትረዱት አላችሁ እናንተ። የተገለጠለት አካል ሴጣን ቢሆንም ችግር የለውም ማለት እኮ ያ አካል አይደል በተደጋጋሚ የሚመጣው። ስለዚህ መገለጡን ማመድ ሲቀበል የነበረው ከሴጣን ነው ነው በቃ ካላስ ነው የምትሉት አይደል። በቃ ጨርሻለሁ እኔ ለማንኛውም ያ ከምን አንጻር ደግሞ ጥያቄው እንደሚመነጭ ማወቅ አለባቸው። አንደኛ በሄራ ዋሻ እንደዛ የጨመቀው አካል ነፍሱን ያስጨነቀው አካል ማንነቱን አልተናገረም። ሙሐመድ ራሱ ጥርጣሪ ውስጥ ነበር። የሆነ ነገር እንዳልሆነ ፈራ አለው እስከማለት ድረስ የተገለጠለት አካል ምን እንደሆነ አላወቀም። ባይዘው ወይ ሙሐመድ። ስለዚህ ያንን አካል መልአክ ነው ወይስ አይደለም ለሚለው ማረጋገጫ የከዲጃ ጭን ነበረ ማረጋገጫው። ያጎቴ ልጅ ሆይ በሄራ ዋሻ የተገለጠልህን አካል ተመልሶ ሲመጣ ንገረኝ አለችው። ተመልሶ ሲመጣ ነገራት። እናም ታፋው ላይ አስቀመጠችው በዚኛው በዛንኛው እያለች አቀያየረችው። እሱ ከዛ በኋላ ምን አለች? ለአንተ የተገለጠው በአል ላይ ሆንብኝ መልአክ ነው አለችው። እቺ ሴትዮ መልአክ መሆኑን በምን አወቀች? ምክንያቱም አንደኛ ሙስሊም አልነበረችም፣ ሁለተኛ የነቢያትን ትምህርት አታቅም። ጣዖት አምላኪ ነበረች። መላእክቶች እንዴት ወደ ነቢያት እንደሚመጡ አታቅም። ኦኬ። እንዴት ለሱ የተገለጠው መልአክ መሆኑን አወቀች? ጣዖት አምላኪ ከሆነች ሙስሊም ካልሆነች ወይም ደግሞ የነቢያትን ትምህርት የማታካ ካልሆነች ማለት ነው ሲቀጥል ነብይም አይደለችም እንዴት ልታውቅ ቻለች እኛ ደግሞ ከምን አንጻር ነው የምንጠይቀው መጽሐፍ ቅዱስ እንደዚህ ነገርን መርምሩ ስለሚለን ይህም ድንቅ አይደለም ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይለውጣልና ይለናል ሰይጣን ራሱ የብርሃን መልአክ መስሎ ይገለጣል ተጠንቀቁ ይለናል መጽሐፍ ቅዱሳችን አንደኛ ቆሮንጦስ ሁለተኛ ቆሮንጦስ ምራፍ 11 ቁጥር 14 ላይ ስለዚህ ለመሐመድ የተገለጠው መልአክ ነው ወይስ ሰይጣን ነው ብለን እንመረምራለን። መንፈስን ሁሉ መርምሮ የተባለነን ብያቸዋለሁ። ቅድም ክርስቲያኖች ዝም ብለን ሆ በተባለበት ሆ አንልም፣ መመርመር አለብን። ስለዚህ የተጠየቃቸው ጥያቄ ላይ ብቻ መልሱን ቆስጣ፣ ቀጥል፣ ቆስጠንጥኖስን ፎሎ አድርጉ ክርስቲያኖች በሙሉ። ያው በዚህ መሀል ምንድን ነው ልና የሚገባው ይህ ሲገለጥ ግልጠተ መለኮቱ በሴት ጭን ነው የተረጋገጠው ሲቀጥልም መሐመድ ራሱም አይኔ በቃ ግልጠተ መለኮት እኔ ከንትና ቀሚስ ውጭ አይመጣልኝም ከአይሻ ቀሚስ ውጭ አይመጣልኝም በፍጹም አልጋም ብሎ አስቀምጦታል ስለዚህ በእንደዚህ አይነት መልኩ የሚረጋገጥ መንፈስ ኬት ነው ኬት ነው ሊሆን የሚገባው ያው ሴጣን እንደሆነ እናውቃለን እኛ። ለእናንተ ግን ማረጋገጫ ይሆን ዘንድ እነዚህን ነገሮች ስትመለከቱ ቀጥታ ወደ ሲውል እያንከበከበ ሊወስዳችሁ ያለ መንፈስ እንደሆነ ለተረዱ ይገባል። አይ አደለም እምትለው ከሆነ ደግሞ በስትላኩ ግቡ እናሳያችኋለን። ብዙ ነገር ራሱ መሐመድ ራሱ የነብይነቱን ማረጋገጫ በዚህ መልኩ እንደተረጋገጠ ተረጋገጠ። ሁለተኛ ሲጠይቁት እራሱ ያለውን ሰምታችኋል። እሱን እንዲሁም እንጠይቃችኋለን። ግቡና እስኪ እብኑ ሱልጣን እየገባ ነው። እንጠይቀዋለን። እብኑ አገብታል እስማንን አስገብቻለሁ እኔ ጋ ግን እየተሽከረከሩ ነው። ጋዴ በቃ ራትህን ብላ እንትን እንዳይልብህ እየወጣው ነው በቃ እናንተ ሰዎች አለው እዚሁ ገጽ ላይ ይቀመጣሉ ምናምን አለው እኔ በጣም እኮ ነው እራትህን ብላ ምናምን እንኳን አትሉኝም። ቆስጣውን ባለትዳሪ ምናምን ስትል ነበር ግን ያሳዝናል። እራት ሰው ይጋበዛል ወደ ቤት ምናምን እኮ ኧረ ጎራ በሉ ሁላችሁም ተጠርታችኋል። ለክርስት ነው ነው አንደ ቀጥሉ ይቅርታ፣ እናንተ ሰዎች ቀጥሎ አለሁ ስማንስማንእና በላይ የከበደኝ የቆስጣ ስሞች ናቸው አለች። ማሚንኳል ያ ሲከብድ በዚህ መጣን። ደግሞ ኤፌሶንማ ባታይክ ነው። አሁን በቃ ደግሞ ነው የምትልክት እርግጠኛ እኔ ቆስጥ ቆስጥ ምናምን ነዋ እሷ የምትለው ዩቱብ ላይ ምን ብላ እንደያዘች ታውቃለ? ቆስጥንጥንስ የሚለውን መጻፍ አቁታ ቆስጢ ብላ ነው የጻፈች። አይኔ ማላይ ግራ ይገባኛል ትላላችሁ። እሺ ሙስሊሞች ግቡ። አሁን በተነሳ ሀሳብ ላይ መሐመድ ከዲጃ የጅብሪል መምጣቱን በምን አወቀች የሚል ጥያቄ ነው። እሺ እኔ የምልሽ ማማ የመጀመሪያ ጀናት ሲገቡ የሚበሉት ምግብ ምንድን ነው ታውቂያለሽ? በቁርአኑ መሰረት ፍራፍሬ ምናምን ብሎን ያስቀመጠው እንግዲህ፣ ቁርአኑ ላይ እንዳየሁት ማለት ነው። ሱራ አርባ አራት ላይ መሐመድን ምን ይሉት አልመሰለች ነው። እነዚህን ሶስት ጥያቄ ከመለስክ በቃ አንተ ነብይ ነ መናገር ትክክለኛ ነቢ ሚና አሉት ነው የጠየቁት ጥያቄ። እነዚህ እነዚህ ነው እና ትክክል መልሶ። ከባድ ሰው ከባድ ሰው ከባድ ሰው። ሰላም እና ገፑር የአሳ ጉበት አንጀት ነው የሚበሉት። የአሳ ጉበት ወይ አንጀት፣ ምን አንጀት? የአሳ እና የመጀመሪያው መልስ ከዛ ሁለተኛው ሲገቡ ሙስሊሞች ይሻላል። አልራድ ቀጥል። አይ እኔ በአረብኛው ነበረ የሰማሁት ከአዲብ አልሁት እንደሚባል ግን ያሳጉበት አልመሰለኝም ነበር። ታውቃለህ ነው አዲሱን ቁጥሩን ላውጠው። አይ ቲንክ ቪዲዮ መክፈት አልችልም አሁን። ስንት ፎሎወር? ሰባ ሰባት መቶ አሳፍራላችሁ ክርስቲያኖች ምናምን ልጅ ስለሆነ ሌላ ቤት አልገባም። ቢኒ አረ፣ እኔ ምንም ማለት ሪፖርት አድርገው ነው ያዘጉት። አው እያየሁት ነበር። ደግሞ ሐዲስ መለኮታዊ ነው ብላ ቆንጂት፣ ቆንጂት ምን ሆና ነው? እሷ እኮ ትለያለች እኮ። የቆየኩ ነው እሱ። አሁን እንዳዲስ አውጥተው ነው ነው እንዴ? እኮ ቅድም አትወልኝ እያየሁት ነበር። አረ በጣም ወደ አምስት ወር ምናምን ኦ ቆይታ ነው። ሐዲስ መለኮታዊ ነው እያንዳንዱ ሐዲስል ቅዱስ የሚሉት አለ። ሐዲስል ቅዱስ መለኮታዊ ነው ብለው ነው የሚያምኑት። ቢ ነብዩ ከራሳቸው ሳይሆን አላህ በራእይ ያናገራቸው። ለምሳሌ አህል ሱናን አቢ ዳውድ ላይ ነብዩ በአረንጓዴ ጨርቅ ሐር አይሻን ምስል ጅብሪል ይዞለት እንዲመጣ ያደረገው ሰው መለኮታዊ ነው ብለ ያምናሉ። ቃይ ሀው ቆሰንጥንስ ቀጥታ ከአላህ የመጣ ነው ብለው ነው የሚያምኑት ግን ቁርአን ነው ወይ ብላችሁ ብትጠይቋቸው ደግሞ ቁርአን አይደለም። ነው እንዴ! ግን መለኮታዊ ነው። ስለዚህ ከቁርአን ውጪ መለኮታዊ ቃል አለ ማለት ነው። ሀዲስ የነብዩ ንግግር ነው የሚለው ነገር ሊሆን አይችልም ማለት ነው። ያውቁ እሱ ቆሮ ድንጋሊን በመጀመሪያው እንትን እሺ፣ ይሉት ያልሽ ኦኬ፣ ምን ብላኛለች። ከዚህ በፊት ደግሞ ሀዲስ በምንም ታምር እርስ በርሱ አይጋጭም ብላኛለች። እና ሳሂ የሆነ ሀዲስ እርስ በርሱ ምንም አይጋጭም ብለኛለች። እና አንድ ሺህ ሀዲስ እናወጣለን። አንድ ሺህ ሀዲስ በተመሳሳይ ታሪክ የሱሌይማን በአንድ ምሽት ከስንት ሴቶች ጋር ማደር